ቲና አዴን እና ዴቭን ባልታሰበ ምክንያት አጣላቻቸው። ለዚህም ደግሞ ሴራ ጠንሳሽነት የተባባሪዋ ቤዛ ነበረች። ነገር ግን መጨረሻ ላይ አልተሳካላትም። አሰላሙ አሌይኩም ወረህመቱላሂ በረካቱ ውድና የተከበራችሁ ድ ቤተሰቦች እንዴት ናችሁ? ከኔ ጋ ሁሉ ሰላም አልሐምዱላ ረቢላን ብያላችሁ። በሰላማችሁ ይብዛ። ቻናል ስጋነሰብስክራብ እያደረጋችሁ ቤተሰብ ሁኑ።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 እንግዲህ እናጠፋለን ግን ደግሞ ጥፋታችን አይተን ይቅርታ ስንጠይቅ ደግሞ ለእኛም ለን ሰውየውም በተበደው ደስ ይላልና፣ እንግዲህ ቅርታ ጠይቋ ከአሁን በኋላ ቀሪ ዘበኗ እንደሚያስደስታት ቀሪ እየገባላት ነበር። ከባቡሬ ከማቡሬ ከወንድማ ጋር ሆኖ ማለት ነው። እንዲሁም ደግሞ የባቡሬ እናት እንግዲህ ከላይ ሊጋናት ሁሉ ነገር ያ ሁሉ ሕመሟ ተሽሏት ያ ሁሉ እንግዲህ በጣም ለውጥ አላት። ከሁሉ ነገር ነፃ ሆና አሁን ላይ ከላይሊ ጋር እየኖረች ነው ማለት ነው። ቅምጥ ጋር እያስተሳዘነች በጣም ደስ የሚል ነገር ነው። ሁሉ ነገር ለውጣቸው ስራቸው በጣም ደስ ይ የባቡሬ እናት እንግዲህ በላይሊ ጥንካሬ ነው እንደዚህ ሊሻላት እና ወደ ማንነቷ ትመለስ የቻለችው ማለት ነው እና አንዳንድ ጊዜ ሰዎች ዝቅ ብለን መልካምን ነገር ለመስራት የሚያመለክት እና የሚያሳይ ሰው ውስጥ በእኛ እንዲደሰቱ እና ሰዎች ካሉበት ችግር በእኛ ሰበብ እንዲወጡ ለማድረግና ተነሳሽነት እንዳለን የሚያሳይ ስራ ነው፣ የሌሌ ስራ ማለት ነው። ታስታውሳቸው መጀመሪያ ጊዜ ባቡሬና ሌሊ ላይሌ ከእናቶ ጋር ስትሄድ እናቶ ድንጋይ ስታነሳበት ተንሽን ሄድ ብሎ ገጥቷል ነበር። ሌሊ ማን ነው ግን አልሄድም ብላ እናቶ ጋር ተጋፍታ ብታስፈራራትም፣ ከዚያ በኋላም ደግሞ መላሳ ቀልሳ እየሄደች ተግባብታት፣ መጨረሻ ላይም ወደ ቤቷ ይዛ መጣ። አሁን ነገር የሚያስፈልጋት አድርገን ዛሬ ላይ ጤናው ተመልሶ እንደዚህ በጥሩ ሁኔታ እየኖረች ነው ማንና። ይህ እንግዲህ መልካም ነገር እንድንሰራ እና ደግሞ እኛ ዝቅ ብለን ወይም ተጎዱትን ሰዎች አንስተን ጠንካራ እና ጥሩ እንደምናደረግ የሚያመለክት ነው። የለይ ስራ ማለት ነው። አሁን ላይን እንግዲህ ዴቭ ና ኤዴ ደግሞ በጣም ተቃናቃኝ የሚመቱባቸው እሱን ደግሞ ይቺው ቴና እናት ማለት ነው። ቴና እንግዲህ ከቤዛ ጋር መክራ ዴቭ ና ዴ ለያይልኝ የምፈልገው ነገር ያደርግልሻለሁ ብላት ነበር ማለት ነው። እንግዲህ ምንድነው ያደረጉት ባርኮት ጋር አሁን ድረስ እንደሚኖሩ ና መለየት እንደማይችሉ እንድሰማው፣ ና ያው እንግዲህ እሱ ደግሞ ደቨ በባርኮት ጊዜ በጣም የናጀ ማለት ነው። ያን ነገር ነበረ አዘጋጅቶ ሴራ ያሴሮት እሱ ምንድን ነው አበባው ና አበባ ና ወረቀት ደብዳቤ ተጽፎ ጽፎ እንግዲህ ቤዛና ሩታ ለዴቪ ደርሰዋል ማለት ነው። እሱም ደግሞ ከባር ኮት ጋ ሁን ድረስ ታወሪያለሽ እንዴት ለመንሽያ በጣም በጣም አሳዘናት ማለት ነው። አዴ እንግዲህ ተንስታን ታላመን ከራሱ ጉዳይ በማካከላችን ብዙ ጠባኛ እና ብዙ ጠላት አለን። ስለዚህ ከንታላይህ ደግሞ እኔ ፈጣሪ ታምናለሁ፣ አተላተ ደም ብለው ተንስታ ሄደች ማለት ነው። እዚህ ምክር ደግሞ የቅምጥልነት ወይም ደግሞ የባቡሬነት እየሰጠቻቸው ነበር ማለት ነው። ለወንድ ልጅ ቦታ አትስጡ ራሳችሁን መጀመሪያ ሆኑ እያለች ምክር እየሰጠች ነበር ማለት ነው። ግን በጣም ተናዶ ባቡሬ ሲያገኘው ምን እንደሆነና አዴጋ ምን ነው የምትጣሉ ሲጠይቀው፣ ሁሉም ነገር አስተካክሎታል። ባርኮትን ደውሎ ስለ አበባው ነው ስለ ደብዳቤው ሲነግረው ምንም ነገር ማከውደ የለኝም ነበር ያለው ማለት ነው። ከዚያም እንግዲህ ዴቭ ሄዶ አዴን ይቅርታ እንዲጠይቃት አደረገ ማለት ነው። ባቡሬ በጣም ጥሩ ሰው ልጅ ነው። እንግዲህ ዴቭም ደግሞ ወደ ለይ ቤት ሄዶ ባቡሬን እንግዲህ ሰምቶ ይቅርታ ጠይቃት ማኑ አዴን እንግዲህ የባቡሬም እናት በጣም ደስ ነው እያላት ስለሱ መታረቅ አላችሁ ወንድ ቤተሰቦቼ እንግዲህ አደይ ብዙ ፈተና እየሳለፈች ነው። ደብ ደግሞ ይሄን ነገር ማስተካከል አለበት። እንግዲህ በኋላ ላይ ቲና መታ ወደ ቤት ስመጣ በሮ ላይ ያገኝተው። እንደውም ለማቀፍ ሞከረች። ነገር ግን በጣም አርጎ ጥሩ አድርጎ ነበር፣ ጥሩ መቀጫ የሰጠት ማለት ነው። አንገቷን አኮ እንግዲህ ሲያንገላታ፣ ተአጋጣሚ የፍቅር እናት በሮን ስከፍተው ደረሰችበት። ነገር ግን የፍቅር እናትም በጣም አጋብዞናት እዛ ቤት ተዱን እንዲያተና እንዲያትገባ አስጠንቅቃ መግራታለች ማለት ነው። እሷ ግን ዝምላት ሄዲያለች፣ ለሽርና ዴቭን ያው ፈልጋ እንደሆነ ሁላችሁም እናውቃልና። ቲና እንግዲህ የሰራሽ ሴራ አልፎንላትም ሩማኔ ደግሞ እንግዲህ ከቤት ሰራተኛ ሆና የለ በጣም ደስ የሚለው ነገር ሩማኔና ሩታ መዋዳቸው ነው ሩታ እንግዲህ ለሩማኔ ቆማ እንግዲህ ተወዲያ ተወዲህ እየተከላከለኝ ነው ማለት ነው በጣም ደስ ይላለ ፍቅርም እንግዲህ እየተቃጠለች እየኖረች ነው ማለት ነው። የፍቅር እንግዲህ ነገር እያከተመ ነው ማለት ነው። አለች አለች ታስፋፋታለች እንግዲህ አዴን እና ደቭ ለመለያት ብዙ ነገር አድርጋለች። ጭራሽን ወደ ውጭ ወጥተው እንግዲህ ከስራ ቦታውም አዴ ወታ በውጭ የራሷ እየኖረች ነው ማለት ነው። ፍቅር እንግዲህ ተቃጥላለች ማለት ነው። ብቻ ከባድ ነው፣ ግን ደቭ አዴ ሊረዳት ግድ ነው። ምነው ፍቅር ላይ መተማመን ከሌለ በጣም ከባድ ነው። አዴ ደግሞ እንደዚህ ያለ መሰራ ሰው አይደለችም። ከሌሊ እና ካዴ ብዙ ነገር እንማራለን። ቤተሰቦቼ ጥንካሬያቸው ሁሉ ነገራቸው ቀጣይ ምንማራለ